እኔ እኮ ግልጽነታችሁ ነው ደስ የሚለኝ። ጨረቃ ፋሚሊ ነርቬን እነካሽ አላልም። አይ ሃይሚዬ ትንሽ ቀን እንኳን ሳትቆይ ተረጋጋ በቃ። በዚህ ወርቅ ተዘረፍኩ በሌባ በሚል ፕራንክ ባይሰራ ደስ ይለኛል። እውነት ለመናገር ሃይሚ ፈጣሪ አይበለውና እየሆነ ሆድ ቁርጠት ቢያም እንዴት ነው የምታነሳው ግን? ቤተሰብ ይቅር በለው ፈጣሪ አረሳስታ ፊቱ ላይ የለጠፈውን ፕላስተር ላታላደርገችውም፣ ደግሞ የቤኪ ማገዝ ሀይሚ ድብስ ድብስ የምታደርገው ነገር ምንድን ነው? አይገባኝም። ነጋር ጋር ከመጣች ማለት ነው፣ እየነገረቻችሁ ነው። ለወስድበት ነው ረስቶታል፣ እያለቻችሁ ነው በምልክት እሱ አላስታወሰውም። ፎትዚስ እያለ ነው እንዳያችሁ፣ እረስቶታል እና ይሄው ልሄድ ነው እያለች በእጇ በምልክት እያሳየቻችሁ ነው ጋይስ። ከቅርብ ጊዜ በኋላማ ማለት ነው የብሩኬን ልብ ተቆጣጥረሽዋል። እንዴት ያስታውሳል? በዚህ ሰዓት ላይ እንዴት ነው? በቀዳዳሚ ያዝ ፍትህ ለብሩኬ እንዲህ ሀይ ብዬ አንች እኮ አይታወቅሽም። እሱ እኮ የለም፣ ሌላ ዓለም ውስጥ ሄደዋል። ሩኪን ሰታከ ወበጭሉ እንጭል ማየቱ ነው ያሳቀኝ። እግዚአብሔር አይ ሃይሚዬ እንደዚህ ማመጠጋጋት ይቅርብሽ ተይ፣ ፈታ ቀለል ያለ ፕራንክ ነበረ፣ ግን በመግቢያ ላይ ሲቸክሱብን ቤኪያና ቡቡ እንግዲህ አስደንግጠውን ነበር። እውነት ለመናገር ቤኪያ ያለበት ፕራንክ እንግዲህ እንደምታዩት ማለት ነው ቸካሳ ነው። ባለፈው አይታቸዋል እዛ ቡታጅራ ያሸንጓልት ፔንሲዮን ይዞ ገብቶ ምናምን የዛን ሰዓት አስታወሱኝና፣ ያ ብር ፕራንክ ነበር የዛን ጊዜ የሚያደርጉት። ያሁኑ ግን ያን ያክል አይደለም። ግን ማለት ነው ብዙ ሰው ተጠንቀቁ በሰዓቱ ምናምን እና እንዲሁ ወርቅ ምናምን በሚለው እውነት ነው። እንዲ አሁን ሰው ወጥቶ ወጥቶ በማይገባበት ጊዜ ትቀልዳላችሁ እንዲ ማርያምን። በዚህ በዚህ ግን ፕራንክ ባይሰራ እውነት ደስ ይለኛል። ምክንያቱም ኑ ወቆልኝ ምናምን ነው የሚመስለው ምክንያቱም ጥሩ አይደለም ብዬ አስባለ። ቤተሰብ ለማንኛውም እንዴ ናችሁ? ደና ናችሁ? ሰላም ናችሁ? የኛ ውድ ቤተሰቦች እንዴት አላችሁ? እንዴ ናችሁ? አለሁ እኔ ደና ነኝ። ፈጣሪ ይመስገን። እኔ ጋር ያለ ሰላም እናንተ ጋም ሰላማችሁ ብዝት ይበልልኝ፣ ማለት ነው። ዛሬ እንግዲህ ቅዳሜ ነው ነገሩ ነው፣ ሰኞ ትምህርት ቤት ዛሬ እንግዲህ ብሩክ እና ሃይሚ በዚህ መልኩ ፈታ ዘና በሚል ቪዲዮ መተውልናል። እዚህ ጋማ ተንኮሏ የሃይሚ ማለት ነው ነጨችው፣ አይገልጸውም። ፊንትኑ ላይ ፍላስተሩ ላጥና ያደረገችበት ማለት ነው። እዚህ ጋር ደግሞ የሌለ አለም ውስጥ ገብቷል። በቃ የሌለ ሳውረዋለች አለች። እንዴት በጭላንጭል እንደሚያት ማለት ነው። ቴቴ ሃይሚዬ ግን ተይ እያሰብሽለት። ምን ሆነሽ ነው? ወንድ ልጅ እኮ ነው። እኛ እኮ ሴቶች ማለት ነው ተብሎ አንረዳም። እውነቴን ስነግራችሁ የምሬ ነው እዚህ ጋር ገለሽ እኮ ነው የምታድኙ ሀይሚ ቴቴቴቴ ጥሩ አይደለም ጥሩ አይደለም የገባው ይገባዋል እንግዲህ ያልገባው ደግሞ ምንም ማድረግ አይቻልም እድሜ ልኩን ኮመንት ስር እንንነ ሲል ይውላል ምንም አይመለከተኝ በቅርብ ቀን ሰርጋችን ነው ብለዋል ባይዘዌ ማለት ነው ብቻ እናንተ ቀለበታችሁን አድርጋችሁ የቀረጣችሁትን ቪዲዮ እንዳትለቁልን እንጂ እንዴት ነው ነገር? በቅርብ ቀን ሰርጉ ነው ተባለ። እስኪ ምንድን ነው ቅድሚያ እኮ ሽምግልና አለ አይደል? እንዴት ነው እንዴት ነው ብሩኬ እንዲህ ፊክስ ሊያደርገው ነው መሰለኛ ጋይዝ፣ እንደዛ መሰለኛ አሳሰው። ብቻ ለማንኛውም ምንም ይሁን ምን፣ እኛ አንድ ላይ ሆናችሁ ማየት ነው የምንፈልገው። አሁን ግን ብሩኬ በመውጣቱ በጣም ደስ ይላል። አንዳንዴ ጥሩ እኮ ነው፣ አንዳንዴ ማለት አሁን እኔ እዛው እንዲቀጥል አልፈለኩም ነበር፣ እዚያ ቤት ማለት ነው። ወይ አግብቷት ይዟት ይውጣ ወይ ደግሞ በቃ እዛ ቤት በፍጹም መቀጠል የለበትም። አሁን ራሱ ቢያገባ ራሱ እዛ ቤት መቀጠል የለበትም። የገዛው ቤት አይደለም የተከራዩት ቤት ነው፣ የገዛው አይደለም። ባይዘ ወይ ግን ቢሆንም በራሱ በቁጥጥሩ ስር ያርጋት እንዴ። ንግስታችንን ወንድ ነው መውሰድ ያለበት እንጂ ወንድ ሄዶ ቤት መግባት የለበትም። ሶ እኔ ብሩክ ስለወጣ በጣም ደስ ብሎኛል። ነገር ግን ያው እየወጡ እንደዚህ እሷም እሱ ቤት ትምጣ እሱም እሱ ቤት በመሄዱ በጣም ደስ ይላል። በቃ ይሄ ነው መሆን ያለበት ባዘወይ በብዙ ነገር ተፈትና ያለፈች ነች። ቅመሟ በቃ ምን ነበር ያለው? ምን ነበር ያለው? ወይኔ ጠፋኝ። ምርጥ ስማወጥቶላት ነበር። በነገራችን ላይ ረሳት። ቃ ድጋሚ ቪዲዮን ሰማዋለሁ። እና ተፈትና ያለፈች ሴት ናት ብሏል። እንግዲህ ህይወትም እንዲሁ ፈትኗታል፣ አስተምሯታል። እንዲሁም ደግሞ በብሩክም ዘንድ ብዙ ፈተናዎችን አብረው አሳልፈዋል። እንደምታዩት እንግዲህ ሲቀጥል ደግሞ እንግዲህ ያው ብሩኬ ቀጥታ ወደ ገደለው እንደ ማንኛውም አፍቃሪ ቀጥ ብሎ ሀይሚ አፈቅርሻለሁ አላለም። ብዙ ለፍቶ ለፍቶ ጥሮ ግሮ ነው። እግዚአብሔር ያስተምራል። ይሄ በራሱ ፍቅር ማለት ነው። አጀማመሩ ያስተምራል ማለት ነው። እንዴት መሰላችሁ? በመጨረሻ ስንቴ እንኳን ሃይሚን ላገባ ነው ብሎ ቀለበት ፎገረን። ስንቴ ሁለቴ ነው ሶስቴ ሁለቴ ነው ሁለቴ ነው ሶስቴ ብቻው እንደዛ ነገር ተፎግረናል። ሌላ ሌላ ቀለበት እያደረገ ግን እነዛ ቀለበቶች ሁሉ ግን ማለት ነው እንትን አላችሁ። በተለይ ያሁኑ የመስቀሉ ያሁኑ በተለይ የባለፈው እንኳን ያው ሰውን የሰጣት በሚለው እንይዝለታል። ያሁኑ መስቀሉ በጣም በቃ ትልቅ ትምህርት ትምህርት አላልኩም ትልቅ የሕይወት በቃ የማይረሳ ጊዜ ነው። ማይረሳ ማስታወሻ ነው መስቀሉ ማለት ነው። ትናንትና እንዲያውም ቤኪ አብራርቶታል። ቤኪ አላልኩም ሚኪ ሚኪ አብራርቶታል በተወሰነ መልኩ ማለት ነው እና በጣም ደስ የሚል ነው። ብቻ ሁላችሁም አፍቃሪዎች ከአሁን በኋላ ለፍቅረኛችሁ የብሩክን ቪዲዮ እዩ ብቻ። ለማንኛውም ማለት ነው ከተመቻችሁ። ያው የሰው ሁሉ ሀሳቡ የተለያየ ነው። የብሩክን የሚደግፍ የብሩክን አይነት የሚደግፍ ፍሬንድ ካላቸው ብዙ ሰው ያው እንቀናባቸዋለን። በነሱ ስለምትሉ እንደዛ ለማድረግ መሞከር መቻል አለባችሁ። ካፕል ያልሆናችሁ ሰዎች ማለት ነው ባይዘ ካፕል ያልሆናችሁ፣ ካፕል የሆናችሁ ደግሞ አልፏችኋል። ያው የብሩክን እያያችሁ ወንዶችም፣ ሴቶች ደግሞ ከሀይሚ የምትማሩት ነገር ካለ ከሀይሚ ተማሩ ግን ሀይሚ ተፈትና አልፋለች የተባለበት ምክንያት አንደኛ ልጅ ማሳደግ ትችላለች ተብሎ ጥንቸል ተገዝቶ ሰጥቷታል። ሁለት አንድ ፈተና በሉ። ሶስተኛ ነገር ችግር ሲመጣ እንዴት ነው ችግሮችን የምታሳልፈው ከብሩኬ ጎን ትሆናለች ወይስ ትሸሻለች? ይሄ ሁለተኛ ፈተና በሉት። አሁን በቅርቡ ያየሁትን ነው የምነግራችሁ፣ በቅርቡ ጊዜ ያየሁትን ነው የምነግራችሁ። አሁን ማለት ነው ሶስተኛ ደረጃ ደግሞ ሶስተኛው ደግሞ የምመሰላችሁ ሶስተኛው እንትን ምንድን ነበር ማለት፣ ባል አግብታ ባል ቤት ውስጥ ሲሆን እንዴት ነው ያለውን ነገር እሱን ሬስፔክት አድርጓል ብሩክ። ሌላው ነገር ደግሞ አብሮ መኖር ላይ እንዴት ነው ነገራቶቹ። ያው እኛ ጋር ሁሉ ነገር ካሜራ ላይ አይወጣም። ቤተሰብ ታውቃላችሁ። ያው ከካሜራ ጀርባ እያንዳንዷን ነገር ፈትኖ አጣጥሙ ከዛ በኋላ ነው በቃ፣ ወይ ካምባላ ማ ማግባት አለብኝ ብሎ ብሩክ። በቃ ይቺ ሁለት ቀን የሚለቃት ቪዲዮ በቃ ፍቅር የተሞላች ነች። የለም በቃ ስትነካካውም ነርቤን አትንኪው እያለ ነው። ከዛ ቤትም ይላል። ግን ሞርሞር ደግሞ አሁን ላይ በቃ በጣም በቃ እየሸሸ ነው በቃ ያለው ማለት ነው። እየሸሸ ስላችሁ በመጥፎ ነገር አይደለም። በቃ አላደል እራሱን ለመቆጣጠር ያለ ታውቃላችሁ። ነርቭ ምን እንደሆነ ታውቁታላችሁ። እንግዲህ ወንዶች ታውቁታላችሁ። ማን ነው ዛሬ በፍቃዱ ወይ ሲያብራራ ይሄዳለሁ ስጋል ላዳምጥ። እነሱ ሲያብራሩት ነው ደስ የሚለው። ይሄ ማለት ነው ሰው ሌላ ደግሞ የሆነ የምታፍሩ ሰዎች ካላችሁ ደግሞ የራሳችሁ ጉዳይ፣ ሳታገቡ ኑሩ ወይም ደግሞ በቃ ምን እንበላችሁ፣ ሳታገቡ ኑሩ። በቃ ይሄ እንደዚህ ከፈራችሁ አታግቡ፣ ባል አታግቡ እላችኋለሁ ማለት ነው። በኋላ በኋላ መሳደባቸው ስለማይቀር ይሄ በቃ እንትን ነው ማለት ተፈጥሮ ነው። በቃ ምንም ፍቅረኛ ትይዣለሽ፣ ታገቢያለሽ አለቀ በቃ፣ ምንም አዲስ ነገር የለውም። ስለዚህ እኔ ስለማወራ በኋላ ኮመንት ስር እኝኝ ማለታቸው ስለማይቀር ነው። እኝ ለምትሉት በዛው ይችን ነገር ያስተላልፋ ልማት ነው እና በጣም ደስ የሚል ቪዲዮ ነበረ። ግን በእንደዚህ አይነት ቪዲዮ ባሰሩልን በጣም ደስ ይለናል። ምክንያቱም ሌባ ዘረፈኝ፣ ዜራ፣ ሌባ መታኝ። በተለይ በወርቅ አትቀልዱ። ምክንያቱም ቤት አስቀመጥከውም አላስቀመጥከውም። ብሩኬ መኪና ይዘነም ሄደው ባይዘወይ ብቻውን አይሄድም ብላለች ሐይሚ በዚሁ አጋጣሚ ይህን እናውቀናል አንድ ነገር ጥሩ ነው ግን እኮ እንደው ታጅራዎች ተደጋግፋችሁ ነው በቃ ያላችሁት። በጣም ደስ ይላል። ባይዘው ወይ ማለት ነው አብርሃም፣ እንደምታዩት ያው ከብዙ ሰው ጋር ነው የሚሄደው። ብሩኬም እንግዲህ ዛሬ ሀይሜ ተናግራለች፣ እንዴት ብቻ ንትሄዳለህ መቼ እንደምታውቀው ነው ብላለች እና ደስ ይላል። እግዚአብሔር እንደዚህ መደጋገፉ ደስ ይላል። አሁን ላይ አዲስ አበባ ላይ እናቴ፣ በተለይ አሁን ይሄ ምርጫ እስኪያልቅ ድረስ በጣም ትርምስምሱ የወጣበት ጊዜ ነው። ራሳችሁን ቴክ ኬር አድርጉ ቤታችሁ ቪዲዮአችሁን ስሩ። ከቤታችሁ በጣም ካላችሁ በመኪናችሁ የሆነች ቦታ ዞር ዞር ብላችሁ በጊዜ ቤታችሁ ክትት ማለት አለባችሁ ብዬ አስተላልፋለሁ። ይሄ ብልጭ ብልጭ ጥሩ አይደለም ብዬ ነው የማስበው። አሁን ላይ ማለት ነው፣ ይሄ ምርጫ እስኪያልቅ ድረስ ማለት ነው። እና ጸጉሩን እኔ ነኝ የሰራሁት ብላለች ሀይሚ፣ ወደዋለች። ማንም እንዳይናገረኝ ሳምንቱ ሙሉ በዚህ ጸጉር ነው የምቆየው ብሏል። ይመችህ። እኛ ያገባንም እኛ እንደ ሀሳብ ነው የነገርንህ። ምክንያቱም ጀግንነትክን ወንድነትክን ቅይር አድጎ ሴት ገረድ ስላስመሰለህ ለዛ ነው የነገርንህ ብሩክ ማለት ነው። ያው ደግሞ ሴት አገረድ እንዳልሆንክ ደግሞ ባለቤትህ ታውቃለች። ስለዚህ ምንም የሚያስጨንቅ ነገር የለም። ፈታ በል ፍርክ በል እኔ ግን ብሩኬ የሚገርመኝ ማለት ነው የሆነ ነገር ሊያረግ ሲል ቅድሚያ የሚናገረው በባለፈው ሀይሚን ይቅርታ ብሎ ይቅርታ፣ ቤቷ ልኖር ነው ልገባ ነው ያላችሁ ጊዜ ሰምታችኋል። እኔ ሰላም ነው የምፈልገው፣ ፍቅር ነው የምፈልገው፣ መጨነቅ አልወድም፣ በቃ ባለኝ ነገር ተዝናንቼ ፍርክ ብዬ መኖር ነው የምፈልገው ብሎ ነበር። አስታውሳችሁ ቢደሆን ግን እዛ ብሎ ነበር። ይሄ ልጅ በቃ ካሁን በኋላ ገና ሊፈርክብን ነው በቃ ምናምን ብዬ አስቤው ነበረ። እንዳለውም ያለውን አደረገ። ስለዚህ ብሩክ ከተናገረ ተናገረ ነው፣ ምንም ወደኋላ የሚል ነገር የለም። አሁንም እንግዲህ ሰርግ በቅርብ ጊዜ ጠብቁ ተብለናል። እንግዲህ መጠበቅ ነው። እንግዲህ በቅርብ ጊዜ ተብለናል። ግን ከዛ በፊት የሚቀድም ነገር አለ። ከዛ በፊት እኔ አንድ ወሩ ሰርፕራይዝ ሆዴን ቆርጦኛል። ምን እንደሆነ ጋይስ ሃይሚ ራሱ እንዴት አስችሏት ዝም እንዳለች ማለት ነው። እና ብቻ በጣም የሚያስቅ ነው። ለማንኛውም እዚያ ያድርሰን ፈጣሪ፣ እነሱም በፍቅር ያኖራቸው። ብሩክን ግን እንደዚህ ሌላ ዓለም እያሳየች ሌላ ዓለም ውስጥ ወስደሻ ትመልሽ ሀይሚ ማለት ነው። በደረት ሽቅፍ እያደረግሽ ማለት ሙቀቱ ከባድ ነው። ተይ አኔኮ እይታው ነው የሚያስቀ ምሩክ ማለት ነው ቀና ብሎ ያታ ከዛ ልስ ነው ተጋስት ደሙ ይሆነ እንትን የሚለው ነገር በጣም ያስቀኛል። እንትን ብሎ ጣልቶት እኮ አይደለም እኮ። ግን አንደኛ በቃ ካሜራ ላይ መሆኑ የሆነ ይሸክካችኋል ብቻ ባይዘው ማለት እና ያፋታ በል በቃ ገብታበት። ካልደፈረስ አይጠራም እንግዲህ። እንደ ሃይሚ ፍሪው እንደ ሃይሚ ምንም አትጨናነቅ ሃይሚ ደግሞ ሳናቀም ምንም አይመስላትም። ፍቅር ማለት እንዲ ነው። ፍቅር አታስመስሉትም፣ በምንም ታምር ልታስመስሉ አይችሉም። ፍቅር ማለት ነው ሶ ይህን ስላችሁ ደግሞ ብሩክ አያፈቅራትም እያልኳችሁ አይደለም። አንዳንዴ ወንድ ልጅ ለስሙ ለስሙ ይጨነቃል፣ ሴትም ትጨነቃለች እኮ ግን እኛ ሴቶች ቶሎ እንደዚህ አይነት ነገሮቹ አይገቡንም እና ወንዶች ጋር እንደ አይነት ነገር ቶሎ የሚንጸባረቀው ከዛ ከዛ አንጻረው እንግዲህ ፈጣሪ ሆናችሁ ሰርጋችሁ የተባረከ የተዋበ እንዲሆን መልካም ምኞታችሁ ነው። እኛ ጨረቃ ፋሚሊዎች ሰላማችሁ ይዛ ደና ደና ደና ደሩልኝ ወዳችኋለሁ ባይ